ሰላም፣ ሰላም፣ ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ መሌና ሀብ ዛሬ ሞታው ተናግረዋል። እጅግ በጣም ብዙ ሰው ከእኔ ጨምሮ ሰው እባካችሁ አስታርቁልን እባካችሁ እናንተ በመካከል ግቡ ብለን በጣም እኔ ብቻ ከሰላሳ በላይ ቴክስት አድርጌያለሁ እውነት ለመናገር ሁለቱም ጋር ነገር ግን ያው እንደሰማችሁት ነው። ሀይሚና ብሩኬ ስልክ አያነሱም። በነገራችን ላይ በጣም በጣም ብዙ ጊዜ እንደዚህ አይነት ነገር ሲፈጠር ሀይሚና ብሩኬ ችግር አለባቸው። ችግራቸው ምንድን ነው? ስልክ ያለማንሳት። ስልክ አያነሱም በጭራሽ። በጣም ብዙ ጊዜ ነው በነገራችን ላይ እና ከባድ ነው ብቻ ነገሩ ሁሉ እና እንግዲህ ያው መለየ መጨረሻ ማስጠንቀቂያ ሰጥቷል። ከዚህ በፊትም ሄዶ ቦታ ጠፍቶበት አድሮ መጥቶ እንደሚያቀ ነው እንግዲህ የነገረኝ። በነገራችን ላይ የቤተሰባችሁን አድራሻ ወይም የእህት ወንድም አድራሻ መጥፋት የለበትም። በዚህ አጋጣሚ እህት ወንድም የት እንዳሉ ማወቅ አለብን፣ ምክንያቱም እንደዚህ አይነት ችግር ሲፈጠር ቶሎ ለመድረስ ማለት ነው እና እርግጠኛ ነኝ እስካሁን አይቆዩም ነበር። ሀይሚና ብሩኬ እንደዚህ አይነት ችግር ባያጋጥማቸው መሌ ያው ዝም አይልም ነበር እስካሁን ድረስ። ነገር ግን ያው እንደሰማችሁት ስልክ እንደማያነሱ እና ይሄ በነገራችን ላይ ትንሽ ጥፋት አይደለም። የቤተሰብ ስልክ መዝጋት፣ የሆነ ችግር ሲፈጠር ስልክ መዝጋት ከባድ ጥፋት ነው። ይሄ ነገር ለሀይሚም ለብሩኬ ነው። እባካችሁ እንደዚህ አታድርጉ። እባካችሁ ትልቅ ትልቅ ስህተት ነው። ይሄ ስልክ መዝጋት የሆነ ችግር ሲፈጠር ምክንያቱም እነሱ እዛ ጋር በጣም እየተጨነቁ ነው ያሉት፣ በጣም እያሰቡ ነው ያሉት መሌም ሆነ እሙሽዬስ። አሁን ቪዲዮ አይደርሳትም ትላላችሁ? ምንም ቢሆን ያው በትንሹም ቢሆን ሶሻል ሚዲያ አይተዋል። ሁለተኛ ነገር ደግሞ ያው ልጆቻቸው ይናፍቋቸዋል ልጆቻቸውን ማየት ይፈልጋሉ የት እንዳሉ ምን እየሰሩ እንደሆነ ምን ላይ እንዳሉ ያው በየጊዜው ቪዲዮ ለቀው ሲያው እናት አርሉ መቼስ ያ ያሉ እርግጠኛ ነኝ የገቡ የተለቀቀውን ቪዲዮ ያ ያሉ እና ለሙሽዬም ስትሉ ይሄ ነገር ስልክ መዝጋት ተገቢ ነው ወይ ማለት አሁን የተረዳሁት በቃ ለቤተሰብም ስልክ አያነሱም ማለት ነው። እና ይሄ በጣም ከባድ ነገር ነው፣ በእውነቱ በጣም ትልቅ ስህተት ነው፣ ትልቅ ችግር ነው። እንዲህ ብሩኬ ትላንትና ከሰው ጋር እንደዛ ተያይዘክ እንደዛ ሊደባደብ ልትደባደብ ተደባድበሃልም እንጂ ምን ልትደባደባላሉ ተደባድበሃል። እዛ ደረጃ ደርሳ ቤተሰብ ሲደውልልህ ስልክ አለማንሳት ከባድ ችግር ነው። ከባድ ስህተት ነው ብዬ ነው የማስበው። እና እባካችሁ ለወንድሞቻችሁ ስልክ አንሱ። እባክሻይ ሚዬን ብትሆኝ ብሩኬን ብትሆን ለወንድሞቻችሁ ስልክ አንሱ። እርግጠኛ ነኝ ሙሽ ይህን ቪዲዮ ታያለች። ስትለቁ ቪዲዮ ይታያል፣ እና ከባድ ነው። እናት እና መሌ የተናገረውን ንግግር እኔ በቀደም የተናገርኩት ንግግር ነው በቀደሙ ቪዲዮ ላይ በመጀመሪያ እርስ በርሳችሁ ተግባቡ። በተለይ በተለይ ሀይሚና ብሩኬ መጀመሪያ ሁለታችሁ ይቅር ተባባሉ። ብሩኬም ካለህበት እልክ ውጣ። እልክ ውስጥ የገባ ይመስለኛል፣ ምክንያቱም አንተ ለምን ምንም፣ ያው ውስጥህም ንጹሕ ስለሆነ ለምን ከዝች ልጅ እርቃለሁ ነው የምትለው። ሀይሚም ደግሞ እንዴት አትርቅም ከሷ ከሷ ወይ ከኔ አይነት ነገር ነው። እኔ በነገራችን ላይ እሷም ላይ አልፈርድም አይሚ ላይ እኔ ስህተት አላየሁም እየታየኝ አይደለም። ለምን ብሩኬ ከዚች ልጅ እየተላቀቀ አይደለም? እሷ ደግሞ ይችን ልጅ አትፈልጋትም። ሶ አሁን እንደ ጥፋት እንደ ሰውኛ ስንፈርድ ጥፋት ያለው ብሩኬ ጋ ነው። ይቅር ለማለት እኮ መጀመሪያ ስህተቱ ማቆም አለበት። ስለዚህ እሱ ላይ ልፈርድ ፈልጌ ሳይሆን በይዋህ ጎንህ ገብታ ልጅቷ ካንተ ልታለያየህ ፈልጋ ነው። እነሱ እየጨፈሩ ነው ቲክቶክ ለቲክቶክ እናንተ ግን ለየብቻችሁ እየቆዘማችሁ ነው። እርግጠኛ እኔ ደስተኛ ትሆኑ ሀይሚና ብሩኬ ደስተኛ ትሆኑ በዚህ ሁኔታ ሆናችሁና ዳኒ የምትሆን መጀመሪያ ችግርህን መፍታት አለብህ። ሲሆን ሲሆን አንተ ታርቀህ ነገር ግን ሀይሚና ብሩኬ ማስታረቅ ነበረብህ። ሲጀምር ማለት ነው መሌ፣ ይሄ እዚህ ጋር ላልከው አንድ መልስ ልስጥ። ሲጀመር ሴትየዋ ከባሏ መታረቅ አልፈለገች፣ ከፍቅረኛዋ መታረቅ አልፈለገች። ምክንያቱም አሁን አንተ ያልከው እዚህ ጋር አንተ ከልጅቷ ጋር ይቅር ብለህ አታርቀ ከዚያ በኋላ ሀይሚና ብሩኬን አስታርቆ ኖ እሱ አልፈለገች ያች ማለት ነው ሶሲ ተብየዋ ከባሏ መታረቅ ወይም ከፍቅረኛዋ መታረቅ አልፈለገችም። ኋላስ እየተንጋጉ እየመጡ መራበሽ በቃ ብሩኬን ማስጨነቅ በቃ እንደዛ ነው ፍላጎቷ። ከብሩኬ ጎን መቆም ከብሩኬ ጋር መታየት ነው ፍላጎቷ እና ሲጀመር እሷ ከፍቅረኛዋ የመታረቅ ፍላጎት የላትም። እንኳን አይደለም እሷ ታርቃ ሀይሚነ ብሩኬን ለማስታረቅ ማለት ነው እና ብቻ ከቻልክ መተክ የሆነ ነገር ብታደርግ እርግጠኛ እኔ ፍጽ ያቃል ያሉበትን ቦታ ፍጼ ያቃል። ከፍጼ ጋር ደውለህለት የፍጼን ስልክ አታቀሙ ማለት አልችልም። ምክንያቱም ጓደኞቹ ምና አብሮ አደግ ናቸው አይደል? እዛው ሰፈር ነው። ከጓደኞቹም ቢሆን ፈላልገ ደውለህለት ያሉበትን ፍጼ አቃል ብዬ አስባለሁ። ከፍጼ ጋር ብትሄዱ ጆሴ ሀያ ሰባት ለምሳሌ ጆሴ ሀያ ሰባት አለ ስልክ አለ። ጆሴ ሀያ ሰባት ጋር ጎረቤት ናቸው። ስለዚህ ያሉበትን እነሱ እነሱ ስለሚያውቁ አሁንም ቢሆን ነገሩ የማይበርድ ከሆነ ይህንን ዛሬ ያስተላልፋችሁትን መልእክት ሰምተው የማይስተካከሉ ከሆነ እባክህ መታ አስታርቅልን። እነዚህ ልጆች ጠንከር ያለ ሰው አስፈልጓቸዋል። ሁለቱንም አንድ ላይ አቁሙ። የሚቆጣ ጠንከር ያለ ሰው፣ ተለቅ ያለ ሰው ያስፈልጋቸዋል እና እባክህ መሌ መተህ የሆነ ነገር ብትላቸው ደስ ይለናል። በተለይ በተለይ መተክ እያችን ሴትዮ አባረልን ዳኒ ደግሞ ማለት ነው ይሄ ምንድን ነው ከተማዬ ነው ብለህ ምናምን ላልከው ማን ነው ለሱ አዲስ አበባ ነው የሰጠው አዲስ አበባ ኮ የአፍሪካ መዲና ናት እንጂ የዳኒ ብቻ አይደለችም የሁሉም ናት አዲስ አበባ ከተማዬ ነው የሚባል ነገር የለም ሲጀመር የሰውዳ ለመሆን ነው እንጂ ቁርቁንዳ ቁርቁንዳ ቆርቆ እንዳበርባት እዚህ ይ ምንችምትን ነገር እኮ ናት። ሆን በአንድ ጠልጠል የምትንደረግ ነገር ደግሞ ይዘት አልታወቃላችሁ። እዛቸው እኔ እኮ የሚገርመኝ ነገር እዛቸው ገላሃለሁ ገና ልክ አቅም እንዳለሁ ሰው ና። ለማንኛውም ብሩኬ፣ ዛሬም እንደዚ አይነት ነገር ቢፈጠር እንኳን አንተ የአላማ ያለው ሰውነህ፣ የአላማ ሰውነህ። ስለዚህ እጅህን እዚህ ልጅ ሰው ሰውየ ላይ ባት ሰነዝር ደስ ይለኛል። ብሩኬ፣ ለአንተ አይገባም እንደዚ አይነት ነገር አይመጠንህም። እና እባክህ እጅህን አሰንዝር እዚህ ልጅ ላይ እና በእናንተ መሀል ደግሞ መብርሃንዬ ትግባ። ምቀኛውን ሸረኛውን እዛ ገደል ተከታተላችሁና፣ መብርሃንዬ ደግሞ በእናንተ መካከል ትግባ። ሀብትሽም እንግዲህ ያው አንዳንድ ነገሮችን ተናግሯል። እንግዲህ የእነሱ ምክር ከሰማችሁ አባት ነው ወንድም ነው ታላቅ ወንድም ማለት አባትም ነው። እና እናንተን ይሰማል ብሩኬ ከልጅቷ ይራቅ። ከዛ በኋላ ሀይሚ አልታረቅም አትልም። ከልጅቷ ቢርቅ እኮ እኛም ብሩኬ ላይ አንፈርድም፣ ሀይሚ ላይ እንፈርድ ነበረ። እና እችን ሴትዮ አባሩልን እናንተ መጣችሁ። ሶስተኛ ወገን አያስፈልግም በፍቅር መካከል። ስለዚህ እቺ ሴትዮ ካልወጣች እነሱ ሰላም ይሆናል ብዬ አላስብም። ፕራንክም ከሆነ እውነቱ ነው አቁሙት። በቃ ይበቃል፣ እዚህ ጋ የእውነት ይበቃል። ደግሞ ሌላ ፕራንክ ይዛችሁ ነው ይሄንን ታውና ምክንያቱም ብዙ ሰው እየታመመ ነው። በእናንተ ምክንያት ብዙ ሰው እየተጎዳ ነው። ና ይብቃችሁ። ፍራንክም ከሆነ ይቁም እና ፈጣሪ ብቻ ሰላም ያምጣ የእውነት እና ወንድም ያላችሁ ያኖርላችሁ፣ ወንድማችሁን ከክፉ ነገር ይጠብቅላችሁ እግዚአብሔር። ምክንያቱም ታላቅ ወንድም ማለት አባት ነው። መከታዎቹ ናቸው ወንድሞቹ። ለብሩኬ በጣም ምርጥ ምርጥ ደስ ደስ የሚሉ ልክ እንደ እሱ ጨዋ የሆኑ ወንድሞች አሉት።